በናስትለኝ የተከበራችሁና የተወደዳችሁ የኢትዮ24 ቤተሰቦች ሰላምታችን በያላችሁበት ይድረስ። ድረስ አዳዲስና ወቅታዊ መረጃዎቻችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ24 መረጃዎች ጋር አብራችሁ እንድትቆዩ ጋበዘን። በቅድሚያ ዋና ዋና ዜናዎች በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረደው ውዲያ ዛሬም ቀጥሏል በፋኖ ኃይሎች ከበባ ውስጥ በሚገኙት ወልዲያና ደሴ ከተሞች አገዛዙ ዛሬ ሜካናይዝድ ጦርና አየር ኃይሉን እያተናከረ መሆኑ ሲታወቅ የፋኖ ኃይሎች በበኩላቸው ዛሬም ስትራቴጂካዊ ከተሞችን ተቆጣጥረናል ሲሉ አስታውቋል በሌላ በኩል አገዛዙ በፋኖ የደረሰበትን ወታደራዊ ኪሳራ ሻዕቢያና ህወሀት እጃቸው አለበት ሲል በሚዲያ ሰራዊቱ ከሷል በዝርዝር የምንመለከተው ነው ቡታጅራ ከተማ ትላንት የተቀሰቀሰው አመፅ ዛሬም ተተናክሮ ቀጥሏል። በማዕከላዊ የኢትዮጵያ ክልል ምሥራቅ ጉራጌ ዞን ቡታጅራ ከተማ ወጣቶች የአካባቢውን የብልጽግና አገዛዝን እያወገዙ በከተማው ከፍተኛ ተቃውሞ እያደረቡ ይገኛሉ። ለምን የሚለውን በዝርዝር እናያለን። የአሰብ ወደብ ጥያቄ ትክክል እንዳልሆነ ለመቀላመት መሞከር ባንዳነት ነው አለ የብልጽግና መከላከያ ሚኒስቴር። የብልጽግና መንግስት መከላከያ ሚኒስቴር በይፋው የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመት ባንዳነት ነው ሲል በመላው ዜጎች ላይ ክስ አቅርቧል። በዝርዝር እናያለን። አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በፋኖ ኃይሎች ከበባ ውስጥ በሚገኙት ወልዲያና ደሴ ከተሞች አገዛዙ ዛሬ ሜካናይዝድ ጦርና አየር ኃይሉን እያጠናክረ መሆኑ እየተሰማ ሲሆን የፋኖ ኃይሎች በበኩላቸውም ዛሬም ስትራቴጂካዊ ከተሞችን ተቆጣጥረናል ሲሉ አስታውቋል። በሌላ በኩል አገዛዙ በፋኖ የደረሰበትን ወታደራዊ ኪሳራ ሻቢያና ህወሓት እጃቸው አለበት ሲል በሚዲያ ሰራዊቱ ከሷል። በክልሉ በተለይም ወሎ ከተና የፋኖ ኃይሎች በአገዛ ዛዙ ጦር ላይ የከፈቱት የተቀናጀ ማጥቃት ውጊያ ዛሬም ለአምስተኛ ቀን ቀጥሏል። የአብይ አህመድ አገዛዝ በበኩሉ በፋኖ ኃይሎች ቁጥጥር ስር የገቡ ከተሞችን መልሶ ለማቆጣጠር በሜካናይዝድ እና በአየር ኃይል የታገዘ ከፍተኛ ወታደራዊ እንቅስቃሴ እያደረገ እንደሚገኝ የኢትዮ 24 የመረጃ ምንጮች አረጋግጠዋል። በሰሜን ወሎ ዞን ወልዲያ ከተማ ዛሬ ውጊያው ረገብ ያለ ሲሆን፣ ወታደራዊ ውጥረቱ ግን ከፍተኛ ነው ሲሉ ነዋሪዎች ተናግረዋል። በከተማ መሃል ጭምር አገዛዙ የብረት ለበስ ተሽከርካሪዎችን በመጠቀም ከፍተኛ እንቅስቃሴ እያደረገ ነው ያሉት ነው ነዋሪዎቹ የሄሊኮፕተርና የድሮን ቅኝቱም ተጠናክሮ ቀጥሏል ብለዋል። ከወልዲያ ከተማ ወደ አፋር ከሚያስወጣው መስመር በስተቀር ሁሉም መግቢያና መውጫ በፋኖ ኃይሎች ቁጥጥር ስር መሆኑን የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በዚህም ከወልዲያ ወደ ጋሸና ላሊበላ፣ ከወልዲያ ወደ ደላንታ ወገል ጤና እንዲሁም ከወልዲያ ወደ መርሳ ደሴ የመውጫ በሮች በፋኖ ኃይሎች ተይዘዋል። የትራንስፖርት እንቅስቃሴም የለም ሲሉ ነው የመረጃ ምንጮቻችን የተናገሩት የአገዛዙ ጦር በበኩሉ በአፋር መስመር ዛሬም ድረስ የኮማንዶና መደበኛ ሰራዊቱም በ በብረት ለበስ ተሽከርካሪ ታጅቦ ወደ ወልዲያ ከተራ ማስገባት ቀጥሏል ሲሉ ነዋሪዎች ተናግረዋል። በትላንትናው ዕለት ተከታታይ የድሮን ጥቃቶችን በመፈጸም በንጹሃን ላይ ከፍተኛ ጉዳት ያደረሰው አገዛዙ ዛሬ ከጧት ጀምሮ ተከታታይ የድሮን ቅኝት እያደረገ ይገኛልም ተብሏል። በትላንትናው ዕለት በጉባ ላፍቶ ጤና ጣቢያ ላይ በአገዛዙ በተፈጸመ የድሮን ጥቃት ሶስት የአንድ ቤተሰብ አባላት የሆኑ የአካባቢው ሰዎች ሲገደሉ፣ የጤና ባለሙያዎችም ጨምሮ ሌሎች ሰዎች መቁሰላቸውን ለማረጋገጥ ተችሏል። በጉባ ላፍቶ ጤና ጣቢያ ከተፈጸመው ጥቃት በተጨማሪ ጦታ መንደር ቃሊም በር እና ጥቁር ውሃ አካባቢዎችም የድሮን ጥቃቶች ተፈጽሞ ጉዳት መደረሱን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በዛሬው ዕለትም በላስታ ላሊበላ ቀጠና ገነት ማርያም ቤተ ክርስቲያን ቅጥር ግቢ ውስጥ የድሮን ጥቃት መፈጸሙን የፋኖ የመረጃ ምንጮት ይፋ አድርገዋል። በሰሜን ወሎ ዞን ወልዲያ ከተማ ዙሪያ ቃሉ በፋኖ ኃይሎች የተያዙ አካባቢዎች በተጨማሪ ከደሴ ወደ ወልዲያ ባለው ዋና መንገድ የሚገኙት መርሳ ውርጌሳና ሌሎች ከተሞች በፋኖ ቁጥጥር ስር መሆናቸውን ያገዛዙ ከደሴ ወልዲያ ያለው ኃይሉ ተቋርጧል ሲል የአማራ ፋኖ ምሥራቅ አማራ ቀጠና ምንሊክ እዛ አምራር ለኢትዮ 24 አረጋግጧል። የፋኖ አምራው በደሴ ከተማ በከበባችን ስር ስትሆን፣ ዙሪያ ወረዳዋ ላይ የሚሊሻ አዛዡን ጨምሮ አገዛዙ ብዙ ኃይሉን አጥቷል። ደሴ ከተማን ለመቆጣጠር የሚያስችሉ ገዢ አካባቢዎችን ይዘናል ሲልም ነው ለኢትዮ 24 እየተናገረው። በተመሳሳይ በምዕራብ ወሎ ቀጠና ተለያዩ አካባቢዎች ዛሬ ከንጋት ጀምሮ ከባድ ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። በተለይም በመካኔ ሰላም አማራ ሳይንትና ቦረና አካባቢ እንዲሁም በገነት ከተማ ከጧት ጀምሮ ከፍተኛ ውጊያ መቀጠሉን ነው የታወቀው። አገዛዙ ባለፉት ቀናት ተሸንፎ የለከጣቸውን ከተሞች መልሶ ለመቆጣጠር ኃይሉን አጥናክሮ ውጊያ መክፈቱን የተናገሩት የገነት የከተማው የመረጃ ምንጮች በተለይም መካኔ ሰላም ከተማ በፋኖ መያዟን አገዛዙን አስደንቅጦታል ብለዋል። በመካኔ ሰላም ከተማ ከንጋት ጀምሮ ውጊያ መቀጠሉን ለማወቅ ተችሏል። ሌላው የብልጽግና አገዛዞች ከተማዋ በፋኖ ኃይሎች ቁጥጥር ስር መግባቷን ባምኑ መልሰን እየተቆጣጠር ናት ነው ሲሉ አስታውከዋል። በተያያዘም በክልሉ ሰሜን ሸዋ ዞን ሞጃና ወገራ ወረዳ ስትራቴጂካዊ የሆነችውን ሳሲት ከተማን መቆጣጠራቸውን የፋኖ ኃይሎች አስታውቀዋል። የፋኖ ኃይሎች ወደ ደብረ ብርሃን አካባቢዎች ለሚደረገው ወታደራዊ እንቅስቃሴ ስትራቴጂካዊ ናት የተባለችውን ሳሲት ከተማን የተቆጣጠሩት ዛሬ ከእኩለ ሌሊት ጀምሮ በከፍተኛ የተቀናጀ ማጥቃት ውጊያ መሆኑን አፋድ ሸዋ ጠቅላይ ግዛት አስታውቋል። በከተማው የነበረው የአገዛዙ አየር ወልድ ጦርና ኮማንዶ ጦር ጦር እንዲሁም የአድማ ቡተንና ሚኒሻ ኃይል ከሳሲት ከተማ በመልቀቁ ወደ ሰላ ድንጋይ መሸሹን ነው ለማወቅ የተቻለው። በሌላ በኩል አገዛዙ በፋኖ የደረሰበትን ወታደራዊ ኪሳራ ሻቢያና ህዋሃት እጃቸው አለበት ሲል በሚዲያ ሰራዊቱ ከሷል። አገዛዙ በተለይም ባለፉት አምስት ቀናት በወሎ ከተናና በፋኖ ኃይሎች በተወሰመው የተቀናጀ ማጥቃት ውጊያ ከፍተኛ ወታደራዊ ፖለቲካዊ ሽንፈት እየደረሰበት ሲሆን፣ አገዛዙ የሽንፈት የገተመው ሻቢያና ህዋሃት በውጊያው ላይ ስለተሳተፉ ነው በሚል በሚዲያ ሰራዊቱ በኩል እያስፋፋ የሚገኝ ይታወቃል። በዚህም በትላንትና ሁለት ወልዲያ ከተማ በተደረገው የአገዛዙ ጦርና ፋኖ ኃይሎች ውጊያ ላይ የሻቢያና ህዋሃት ተዋጊዎች ተያዙ፣ መሳሪያቸውም ተማረከ በሚል በደጋፊዎች የማህበራዊ ሚዲያ ሰራዊቱ በኩል ሐሰተኛ መረጃ ማስተላለፍን ቀጥሏል። ሆኖም ያገዛዙ ሰዎች ለማራገብ በሚጠቀሙባቸው ምስሎች ሰሜን ወሎ ግዳን ወረዳ ወንዳችን እና ቡጃ ላይ የፋኖ ኃይሎች ከአገዛዙ ጦር ማረካቸው የመሳሪያ ምስሎች ናቸውን ሆነን የኢትዮ24 ባደረገት ማጥራት አረጋግጣለች። በዚህም አገዛዙ በፋኖ ኃይሎች የደረሰ ወተ ደቦት አብራምና ፖለቲካዊ ኪሳራ ውጫዊ ከማድረግ ጋር በተያያዘ ብልጽግና ከነገ ጀምሮ ለዲፕሎማሲያዊ ማህበረሰቡና ሚዲያዎች ህወሓት የፕሪቶሪያን ስምምነት አፍርሶ ይየወ ዋጋ ነው ኤርትራም ከፋኖ ጋር ተሰልፋለች፣ የሚል የማሳወቅና የመቀስቀስ ስራ እንዲሰራ መወሰኑን የመረጃ ምንጮች ጠቁመዋል። አገዛዙ በወሎ የተከፈተበትን መጠነ ሰፊ የማጥቃት ውጊያ ተከትሎ ወደ አሰብ ለመዝመት በሚል ያዘጋጀው ነው የተባለው የሜካናይዝድ እዝ ወደ አማራ ክልል ወሎ ቀጠና እያስገባ እንደሚገኝ ወልዲያ የሚገኙት የኢትዮ ቲዌንቲፎር የመረጃ ምንጮች ጨምሮ አረጋግጠዋል። በቡታጅራ ከተማ አትላንት የተቀሰቀሰው አመፅ ዛሬም ተጠናክሮ ቀጥሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ወጣቶች የአካባቢው የብልጽግና አገዛዝን እያወገዙ በከተማው ከፍተኛ ተቃውሞ እያደረጉ ይገኛሉ። የብልጽግና አገዛዝ የህዝብ ፍላጎት የማያከብርና በራሱ በአምባገነነት በርካታ ውሳኔዎችን የሚያሳልፍ ቢሆንም በቡታጅራ ተመሳሳይ ውሳኔ እያሳለፈ ሲሆን ውሳኔውን ከፍተኛ ተቃውሞ ከነዋሪዎችና ከወጣቶች ገጥሞታል። ወጣቶቹ በተለይም ተቃውሟቸውን ብልጽግና ሌባ ነው ማለት እያ የቀጠሉ ሲሆን ጎዳናዎች ተዘግተዋል። በከተማው ያሉ የአገልግሎት ሰጪ ተቋማትም ጥቃት ተከፍቶባቸዋል ተብሏል። የችግሩ መነሻ አገዛዙ በህዝቡ ባህል እምለት ላይ ያሳለፈው ውሳኔ ሲሆን ከትላንት መስከረም 17 2018 ጀምሮ በቡታጅራ ከተማ የተቀሰቀሰው ግጭት ከፍተኛ ነው ተብሏል። የግጭቱ ምክንያት ነው ተብሎ የተጠቀሰው በመስቃን ወረዳ እምቦር ቀበሌ ስር ይተዳደር ነበር የተባለው የሲናኖን ሴራ ባህላዊ ስርዓት የብልጽግና አገዛዝ የዞኑ አመራሮች ሲናኖን ሴራ የእምቦር ቀበሌ ያብነም የዶቢ ቀበሌ ነው ብለው ወስነው ማድረጋቸው እና በአዳራሽ ለመከበር መወሰናቸው ነው ተብሏል። ይህ ባህላዊ ስርዓትን ከአንድ ቀበሌ ነጥቆ ወደ ሌላ ቀበሌ ሰጥቼ ያለው ያለው የብልጽግና እገዛዝ ከውሳኔው በተጨማሪ በወረዳዋና ና በቡታጅራ ከተማ ሴራና አዳራሽ ላይ ልዩ ዝግጅት በማዘጋጀት የተነሳ ነው የተባለው። ይህን ተከትሎ አሁን ላይ የአካባቢ ሽማግሌዎችና ወጣቶች ጥያቄያቸውን ቢያቀርቡም እገዛዙ ሊመለስላቸው ባለመቻሉ ወደ አመፅ ገብተዋል ተብሏል። ሁሉም የህዝብ እሴቶችን እና ባህሎችን ለግጭት ለጦርነትና ለመለያየት የሚጠቀመው የብልጽግና እገዛዝ በጉራጌ ህዝብ መካከል የፈጠረውን የጠና ግጭትና ልዩነት ባለፉት አምስት ዓመታት ስቅጥላል ያሉት ነዋሪዎቹ አሁን ደግሞ ወደ ወረዳና ቀበሌ አውርዶ ሌላ ግጭት ፈጥሯል በማለት ነዋሪዎቹ ለኢትዮ24 ተናግረዋል። በተለይም አስተያየታቸውን ለኢትዮ24 የተናገሩ የቡታጅራ ነዋሪዎች በተደጋጋሚ የመስቃን ወጣቶችና ሽማግሌዎች የባህል ማጥፋት ትልቅ ሆኖ ብለው የጠየቁ ሲሆን፣ ነገር ግን አመራሮቹ ሊሰሙ አልፈለጉም። በዚህም ወጣቶችና ትላንት ምሽት መስከረም 17 2018 ጀምሮ በቡታጅራ ከተማ ወደ አደባባይ ወጥቶ የተቃውሞ አመፅ ማስነሳታቸውን ይፋ አድርገዋል። በዚህም ተቃውሞ ከመንግስት ተቋማ በተጨማሪ በከተማው ሆቴሎች፣ መኪናዎችና በመገልገያ ንብረቶች ላይ ጉዳት ደርሷል ያሉት ነዋሪዎቹም የተቀሰቀሰው አመፅ የዚህ ዜና እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በከተማው መደበኛ እንቅስቃሴ ተስተጓጉሏል ብለዋል። መንገዶችን በወጣቶች ተዘግቷል ነው ተባለም። ወጣቶቹ በመንገዶቹ ላይ ድንጋይ በመደርደርና እሳት በመለኮሳቸው እንቅስቃሴዎችን ሙሉ ለሙሉ አስቁመዋል የተባለ ሲሆን ችግሩን የፈጠረው አገዛዙ በወጣቶች ላይ ትኩስ ይከፍታል በሚል ግን ነዋሪዎች ስጋት አለን ሲሉ ጨምረው ተናግረዋል። የአሰብ ወደብ ጥያቄ ትክክል እንዳልሆነ ለመቀላመድ መሞክር በአንዳነት ለዋለ የብልጽግና ግዛዝ የብልጽግና መንግስት መከላከያ ሚኒስቴር በየፋው የፌስቡክ ገጹ ላይ የአሰብና ቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ በአንዳነት ነው ሲል ህዝቡን ተሳድቧል። ሚኒስቴር መስሪያ ቤቱ ቅዳም የመስከረም 17 2018 ዓ ም ወደንና ፈቅደን ስለምንሞትላት የኢትዮጵያችን እንላውቃለን በሚል ርዕስ በፌስቡክ ገጹ ላይ ባጋራው ልጥፎ የቀይ ባህርና የአሰብ ጉዳይ ከ30 ዓመታት በላይ የኢትዮጵያን ህመም ሆኖ የታላቅ አገርነቷን ክብር አሳኒሷል የጂኦፖለቲካ ብሔራዊ ወሳን ጥቅሟን ቀምተዋል፣ በማለት ተጽፏል። ኢትዮጵያ ብሔራዊ ጥቅሟን ማረጋገት ይምነት ታተው የመከላከያ ሚኒስቴር መልእክት ታዲያ የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል። የመከላከያ ሚኒስቴር በይፋው በሱ ላይ ባሰፈሩት በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅል መረጋገት የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅመማ እወቁ ሊንግ ብሏል። ይህ ጽሑፍ በመከላከያ ሚኒስቴር ገጽ እየወጣ ሲሆን፣ ሰራዊቱ ግን በአሁኑ ሰዓት በአገር ውስጥ ባሉ ጦርነቶች የራሱን ዜጎች የሚገል የሚደፍርና የሚ የሚያሳድድ ከተሞችንና መሰረተ ልማቶችን ትምህርት ቤቶችንና ጤና ጣቢያዎችን የሚያፈርስና የሚመዘብል ሆኖ ቀጥሏል። ሕዝብ በሚገለገሉባቸው ሆስፒታሎች እየገባ ድሮን የሚጥል አልፎም ትርፎም መድኃኒቶችና ፋብሪካዎችን የሚያወድም ከዛም በተረፈ ንጹሐን ዜጎችን የሚገድለው አገዛዙ መከላከያ ሰራዊቱ አሁንም ወደ አሰብ ለመዝመት ምንም የማያቅማማ መሆኑ ይታወቅልኝ ብሏል። በጳጉሜ 4 ቀን 2017 ዓ ም የተመረቀው የህዳሴ ግድቡን መጥቀስ የቀይ ባህር ጉዳይ እውን የማይሆኑበት ምክንያት እንደሌለ በጥብቅ እናምናለን ያሉት መከላከያ ሰራዊቱ በሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛውም መነጽር ሸክል እንዳልሆነ ለመቀላመድ መሞከር ከባንዳናት ውጭ አንዳችን ምክንያት ሊኖረው አይችልም ሲል መከላከያ ሚኒስቴር ማንን እንደሆነ ባይታወቅም በግልጽ ዘልፏል።

ወደብ ጥያቄ ያለው ብሔራዊ ጥቅሞችን ማስከበር ሂደት ውስጥ ሊከሰት ለሚችል ያው የድነት አጣብቂኝ ተዘጋጅቷል በማለት ለውጊያ መዘጋጀቱን ተናግረዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር ተነጠለች። ኢትዮጵያ ከትንት ዓመታት በፊት በጠቅላይ ሚኒስትር አብይ አህመድ ቀይ ባህር በኩል የባህር በር ማግኘት ፍላጎት እንዳላት ያበዩ ተናግረዋል። አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደርጓቸው ንግግሮት የኤርትራ ባለስልጣናትን አላስደሰቱም። በሰሜን ኢትዮጵያ ጦርነት ወቅት ጦራቸውን በጋራ ያዘመቱ ኢትዮጵያና ኤርትራ ግንኙነታቸው የቀዘቀዘው የፕሪቶሪያ ስምምነት መፈረምን ተከትሎ ቢሆንም ከዚያ በኋላ ግን ዋነኛው የቆስ ምክንያት ሆኖ የባህር በር ለኢትዮጵያ የሕልውና ጉዳይ ነው ብሎ አብይ አህመድ መናገሩን ተከትሎ ነው። ከዚያም በኋላ ኤርትራ ከህዳሴ ግድብ ጋር በተያዘው ውዝግብ ውስጥ ብትገኘው ግብፅ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሶ ቀጥሏል። ከዚህ በፊት የባህር በር ጉዳይ የሕልውና ጉዳይ ነው ያሉት አብይ አህመድ ኢትዮጵያ ለቀይ ባህር ስትል መዋጋት ፍላጎት እንደሌላት ደግሞ በተቃራኒ ይናገራሉ። ታዲያ ሕልውና የሚከበረው አንጉ መንገድ ውጊያ ቢሆንም አብይ አህመድ ግን እንዋጋለም እያሉ ቢናገሩም፣ ጠቅላይ ሚኒስትሩን በርካታዎቹ ሚያውቋቸው በተቃራኒ ነው። ኤርትራ ግን ታዲህ በተቃራኒ በተብጫርነት ኢትዮጵያን ይወነጅላሉ። ፕሬዚዳንት ኢሳያስ ሉዓላዊ ባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታን ነው ያሉት ሲሆን ከዚህም ግድ የለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ ብለው አብይ አህመድ በራሱ አይጓዝም ብለው ከሰው ነበር። የተወዳችሁና የተከበራችሁ የኢትዮ 24 ቤተሰቦች መረጃዎችን እነዚህ ነበሩ። መልካም ጊዜ እመኛለሁ።